ይህን ሁሉ ኒዕማ አላህ ሰጥቷቸዋል አላህ የሚፈልገው ከእናንተ እሱን ብቻ እንድታመልኩ ነው ሌላ ነገር አይፈለግም እሱን ብቻ አምልኩ እንዳልከውም ደግሞ እንደጠቀስከውም ያለፉት ህዝቦች ተተኪ አላህ አድርጓቸዋል ስለዚህ ያንንም ነገር አመስግኑ እያለ ሳሌህ ዐለይሂ ሰላም በደንብ መከራቸው ማለት ነው እነሱ ግን እንደዛ ሲመክራቸው ይህን ሁሉ ኒዕማ ሰጥታቸው አላህን ስብሃነሁ ወተዓላ ማመስገን ብቻ

ከባለስልጣኖቻችን ትሆናለህ፣ ባለሀብትም ትሆናለህ፣ ልክ እንደኛ እንዳሉት ሰዎች ትሆናለህ ብለን ተስፋ ስናደረግ ጭራሽ ነቢይ ነኝ አላህን በብቸኝነት አምልኩ እያልክ ትከለክለናለህ? ወይ ተስፋ እናረግብህ ነበር ብለው በዚህ ሷሊሕን ዓለይሂ ሰላም ከአቋሙ ዝነፍ እንዲል ጥያቄ ያቀረቡ ማለት ነው።